የእንቁላል ጣይ ዶሮዎቼ ለምን እንቁላል ተብሎ አልጀመሩልኝም በሚለው ርዕሰ ጉዳይ ትንሽ እንነጋገራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላይ ስጥልኝ ወደ ዶሮ ፋርምስ ሚዲያ ተከታታዮች እንደምናላችሁ። እንግዲህ ቀደም ሲል እንደገለጽንላችሁ ዶሮዎቼ ለምን እንቁላል እየጀመሩልኝ አይደለም እየጣሉልኝ አይደለም ብላችሁ ብዙዎቻችሁ ተጠይቃላችሁ። ስለዚህ ያንን የተመሰረተ ትምህርት እንማማራለን። እንግዲህ ዶሮዎች እንቁላል ለመጣል ሶስት ነገሮች መሰረታዊ ነገሮች ያስፈልጋቸዋል። የመጀመሪያው ዶሮዎች ኒውትሪሽን ወይም ደግሞ የተመጣጠነ መኖ ማግኘት ይኖርባቸዋል። ዶሮዎች የተመጣጠነ መኖ ካላገኙ የእንቁላል ምርታቸው ላይ በጣም አፌክት ያደርጋል፣ የእንቁላል ምርታቸው ላይ በደንብ ተጽዕኖ ያደርጋል። ስለዚህ የምንሰጣቸው መኖ ምን አይነት መኖ ነው የሚለውን በደንብ ቼክ ማድረግ ያስፈልጋል። የምንሰጣቸው መኖ ምን አይነት መኖ ነው የሚለውን በደንብ ቼክ ማድረግ ይኖርብናል። እንደገና ደግሞ ጊዜያቸው ደርሳል ብለን ደግሞ የቄብ ዶሮ መመገብ ሲኖርባቸው እንቁላል መጣል ሳይጀምሩ በፊት የእንቁላል ጣይ ዶሮ መስጠት የእንቁላል ጣይ ዶሮ መኖ መስጠት በጣም ከፍተኛ ጉዳት ሊያደርስብን ይችላል። ስለዚህ እናንተ የቱ ጋ ነው ስህተት የተሳሳት ነው የሚለውን ነገር በደንብ ቼክ ማድረግ አለባችሁ። እንግዲህ ምን አይነት መኖ ነው የምጠቀመው የሚለውንም በዛው በደንብ ቼክ ማድረግ አለባችሁ። በኃይል ሰጭነቱ የታወቀ በቁር የአኩሪ አተር ፋ ኮልድ ፕረስ፣ እንዲሁም ፉል ፕሮቲን እንደ አቅሞትና እንደሚፈልጉት የፕሮቲን ይዘት የኑግፋጉ እንዲሁም ለካልሽየም ይዘትነት የሚሆን ላይምስቶን ወይም የኖራ ድንጋይ፣ በከፍተኛ የገንቢ ንጥረ ነገሩ የምናውቀው ሚት ኤንድ ቦን ወይም ስጋና አጥንት፣ በኃይል ሰጪ ንጥረ ነገራቸው የኮሩ ሪሽካ፣ የሩዝ ገለባ እንዲሁም ሌሎችም ለዶሮ እንዲሁም ለሌሎች እንስሳት መኖ ማቀነባበር አገልግሎት የሚውሉ ፕሪሚክሶች ሌየር ኮንሰንትሬት 2.5 ዴሲፒ ሊያዜ ሚታዮኒ እንዲሁም ሌሎችንም በስፋትና በጥራት ማግኘት የምትፈልጉ ከሆነ ይደውሉ። በእርባታዎት ላይ መኖ በማቀነባበር ወጪዎትን ሊቀንሱ የሚፈልጉ ከሆነ በ0929155842 ወይም በ9643445 90 ይደውሉ ይዘዙ። ከተፊሮ አግሮ ኢንዱስትሪ ሶርስ ኦፍ ቫሊው የምትጠቀሙት መኖ በቫይታሚኖች የበለጸገ በ ካርቦሃይድሬት ካልሽየም፣ ይዘቱ እንዴት ነው የሚለውን በደንብ አድርጋችሁ የማታውቁ ከሆነ የምትጠቀሙት መኖ ምናልባት ጥራቱ የወረደ ከሆነ ዶሮዎቻችሁ እንቁላል እንዳይጥሉ ትልቅ አፌክት ወይም ደግሞ ትልቅ ችግር ሊያስከትልባችሁ ይችላል። አንዱ ፋክተር እሱ ሊሆን ይችላል ማለት ነው። ስለዚህ የምንሰጣቸው መኖ ምን አይነት ነው የሚለውን ማጣራት ይኖርብናል ማለት ነው። እንግዲህ ዶሮዎቻችን እኛ ጋም በቫይታሚን የበለጸገ ረው መኖ ማግኘት ትችላላችሁ። እንግዲህ ሮብ መኖን እኛ እንደምናመርት ይታወቃል። ሮብ መኗችን በተለያዩ ቫይታሚኖች፣ ካልሽሞች፣ እንዲሁም ፖታሽሞች የተለያዩ ቫይታሚኖችን ተጠቅመን የምንሰራው መኖ ነው። እንዲሁም ደግሞ ምንም አይነት ፕሪሚክሶች የሚቀሩበት መኖ አይደለም። ግብዓቶች የምንጠቀማቸው ግብዓቶችም ግልጽ በሆነ መንገድ በ ስታምፕ አስቀምጠንላችኋል። መኗችንን ከኛ ስትገዙ በስታምፕ መልክ ምን ያህል ካርቦሃይድሬት እንዳለው፣ ምን ያህል ፕሮቲን እንዳለው የሚገልጽ ወረቀት አስቀምጠንላችኋል። ያንን አንብባችሁ መጠቀም ትችላላችሁ። በዚህ አጋጣሚ እንግዲህ ከሶስቱ ፋክተሮች አንዱ የተመጣጠነ መኖ ማግኘታቸው ወይም ኒትሪሽናቸው መስተካከሉ ነው ማለት ነው። ሁለተኛው ላይታቸው ነው። ላይታቸው ላይ እንግዲህ ላይት ለዶሮች እንደ ቅንጦት የሚታሰብ ነገር አይደለም። በደንብ የብርሃን መጠን ማግኘት አለባቸው። አርቲፊሻል ላይቶችንም ማግኘት አለባቸው። እንዲሁም ደግሞ የቀን ብርሃኖችንም ማግኘት አለባቸው። ለዚህም ከሚጠቅሙን ነገሮች አንዱ የመጀመሪያው ትራንስፓረንት ወይም ደግሞ አንድ ቆርቆሮ ነቅለን ማድረግ ነው። እንደ ዶሮቻችን መጠን በእርግጥ ይለያያል። የምናደርገው ትራንስፓረንት እንደ ዶሮቻችን መጠን ይለያያል በእርግጥ ነገር ግን ትራንስፓረንት እንደ ህጉ ማድረግ ይኖርብናል ማለት ነው። ስለዚህ ትራንስፓረንት እናደርጋለን ወይ የአየር ዝውውሮችን ብርሃንን ስለሚያስገቡ በየት በኩል ነው የአየር ዝውውራችንን የከፈት ነው የሚለውን ነገር በደንብ ማገናዘብ ይኖርብናል ማለት ነው። ክረምት ላይ ላይት ኢንተንሴታቸውን ከፍ ማድረግ ይኖርብናል። ክረምት ላይ ያለ የአየር ማዘዋወሪያ በደንብ ላይከፈት ስለሚችን ስለሚችል የትራንስፓረንታችንን መጨመር ይኖርብናል። በጋ ላይ ደግሞ በደንብ ፀሐይ ስለሚያገኙ ቀን ቀን የፀሐይ ብርሃን ዋናውን ብርሃን ያገኛሉ። እንዲሁም ማታ ማታ ደግሞ አርቲፊሻል ላይት ወይም ደግሞ ከአምቦል የሚገኙ መብራቶችን ማግኘት ይኖርባቸዋል ማለት ነው። ስለዚህ ላይታቸው እንደ ቅንጦት የሚታይ ነገር ሳይሆን፣ በደንብ ትኩረት አድርገን ላይታቸውን ማስተካከል ይኖርብናል። ምክንያቱም በላይት አማካኝነት ነው የሴት ዘራቸው የሚነቃቃው የእንቁላል ጣይ ዶሮች ምክንያቱም ምንም አይነት ቦባንስ እነዚህ የውጭ ዶሮች ወይም ቦባንስ ብራውን ሎማንስ ብራውን የምንላቸው ዝርያዎች ምንም አይነት ወንድ ዶሮች ስለማይገኙባቸው የሴት ዘራቸው የሚነቃቀው በላይት ስለሆነ ያንን በደንብ ማገናዘብ ያስፈልጋል። ምን ያህል አምፖል ያስፈልገኛል፣ ምን ያህል ብርሃን ማግኘት ያስፈልጋቸዋል የሚለውን ነገር በደንብ ማየት ትችላላችሁ ማለት ነው። እንግዲህ ሶስተኛው ሄልዝ ኬራቸው ነው ወይም ደግሞ የጤና ሁኔታቸው፣ ዶሮዎች ያሉበት የጤና ሁኔታ ምን ይመስላል የሚለው ለእንቁላል ምርታቸው በጣም ከፍተኛ አስተዋጽኦ የሚያደርግ ነገር ነው። እንቁላል ዶሮዎች ለመጀመር የጤና ሁኔታቸው ምን ይመስላል የሚለውን ማገናዘብ ምክንያቱም ማገናዘብ አስፈላጊ ነው ምክንያቱም ዶሮዎች በበሽታ ከተጠቁ ወይም ደግሞ የሆነ በሽታ ዶሮዎች ውስጥ ካለ የእንቁላል ምርታቸውን ወደኋላ እንዲዘገ እያደርግብናል። ስለዚህ ጤናቸው ምን ላይ ነው ያለው የሚለውን ነገር በደንብ ማየት ያስፈልጋል ማለት ነው። እንግዲህ ዶሮዎች እነዚህ ነገሮች እነዚህ ሶስት መሰረታዊ ነገሮች ብለን የጠቀስንላችሁ ነገሮች ከተሟላላቸው፣ ከተስተካከለላቸው ዶሮዎች በደንብ እንቁላል መጣል ይጀምራሉ። ይህም እንቁላል መቼ ነው የሚጀምሩት የሚለውን ነገር ለመግለጽ ያክል ዶሮዎች ከአራት ወር ከአስራ አምስት ቀን እስከ አምስት ወር ባለው ጊዜያት ውስጥ የምስራች ያሳያሉ ነገር ግን ይህ ሌሎች እነዚህ የጠቀስናቸው ሶስት ነገሮች እንዳሉ ሆኖ ሌሎች ትሪትመንቶችም ከተካተቱባቸው ነው። እነዚህ ካልሆኑ ግን አንዳቸው እንኳን ከጎደሉ ዶሮዎች እስከ ስድስት ወር እስከ ሰባት ወር እንቁላል ሳይሰጡ እየበሉ ብቻ ሊቆዩ ይችላሉ፣ ምንም አይነት የምስራች ሳያሳዩ። ስለዚህ እነዚህን ነገሮች የእንቁላል ጣይ ዶሮዎችን ስትገዙ አክሴፕት አድርጋችሁ መግዛት ይኖርባችኋል ማለት ነው። እንቁላል ጥርት ለማምረት ስታስቡ እነዚህ ነገሮች በደንብ ማየት ያስፈልጋል ማለት ነው። እንቁላልጣ ዶሮዎች በተለይ እነዚህ ወባንስ ብራውን ሎማን ብራውን የምንላቸው የውጭ ዝርያዎች ወይም ደግሞ የኢንዱስትሪ ዝርያዎች የምንላቸው የራሳቸው ማኗል አላቸው። እንዴት እንደሚመገቡ፣ እንዴት በምን ያህል መጠን መመገብ እንዳለባቸው፣ በምን ያህል መጠን ውሃ መጠጣት እንዳለባቸው የራሳቸው ማኗል ስላላቸው ያንን ከኛ በማግኘት በመማር በመጽሐፍቶቻችን፣ እንዲሁም አሁን በቅርብ ቀን በምንለቀው መጽሐፍ እሱም ላይ እናካትተዋለን እሱም ላይም ተካቶ ስለሚመጣ በእነሱ በእነሱ ራሳችሁን አፕዴት በማድረግ እነዚህን ዶሮዎች ወደ ላቅ ያለ ትርፍ እንዲያመጡላችሁ ማድረግ ትችላላችሁ። ነገር ግን ያንን የማታደርጉ ከሆነ ደግሞ በጣም ከፍተኛ የሆነ ኪሳራም ሊያጋጥማችሁ ይችላል። ስለዚህ እነዚህን ነገሮች ፎከስ አድርጋችሁ እንድትሰሩ እንመክራለን። ስለዚህ ዶሮዎቻችሁ ከአራት ወር ከአስራ አምስት ቀን እስከ አምስት ወር ባሉት ጊዜያቶች እንቁላል በደንብ ሊሰጧችሁ ይችላሉ። ነገር ግን ያ ካልተሟለላቸው ደግሞ ከዛም ሊያልፉ ይችላሉ። ትክክለኛው ግን የነ ቦባን ስብራውን፣ የነ ሎማን ስብራው እንዲሁም ሌሎች የኢንዱስትሪ ዝርያ ዶሮዎች ላይ በብዛት ከአራት ወር ከአስራ አምስት ቀን እስከ አምስት ወር ባለው ጊዜያት ውስጥ የእንቁላል ምርት ወይም ደግሞ የምስራች ማሳየት ይኖርባቸዋል ማለት ነው። ያንን ካሳዩ በኋላ መኗቸውን በመቀየጥ ወደ እንቁላልጣይ ዶሮ መቀየር ትችላላችሁ ማለት ነው። እንግዲህ እኛን ለማታውቁን ሮፋርሚሶች እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንሰጣለን። እንዲሁም ደግሞ እነዚህም በሙሉ ባጠቃለለ መልኩ በሙሉ ፓኬጅ እየሰራን እንገኛለን። እንግዲህ አገልግሎታችንን ለምትፈልጉ ቢሮችን ብቅ ማለት ትችላላችሁ። እንዲሁም በስልኮቻችን በመደወል የእኛን የምክር አገልግሎት ነፃ የምክር አገልግሎት እና ሙያዊ ድጋፍ ክትትል እናደርግላችኋለን። የዛሬ ቪዲዮችን ይሄን ይመስል ነበረ። የተለያዩ ቪዲዮዎች እንዲደርሳችሁ ይህን ፔጅ ፉ ሰብስክራይብ በማድረግ የእኛ ቤተሰብ መሆን ትችላላችሁ። እንዲሁም ለምትጀምሩት ስራ ደግሞ ከኛ ጋር አብራችሁ መስራት ትችላላችሁ። አዳዲስ ደንበኞችም ልትሆኑ ትችላላችሁ። እርባታ ላይ አዲስ መግባት ለምትፈልጉ ሰዎችም እንዲሁም ደግሞ ነባር ሆናችሁም ደግሞ ከኛ ጋር መስራት ለምትፈልጉ ለሁላችሁም ቢሯችን ክፍት ነው። የዛሬ ቪዲያችን ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቸርቆዩኝ